የእንግሊዝ ፕሪሚየር ሊግ የ2025 26 የውድድር አመት ሙሉ ፕሮግራም ነገ በኢትዮጵያ ሰዓት አቆጣጠር ረፋድ አምስት ሰዓት ላይ ይፋ ይደረጋል። አርሰናል የቀድሞውን የማንቸስተር ሲቲ ተጫዋች ኤምሪክ ላፖርትን ከሳኡዲው ክለብ አል ናስር ለማስፈረም ጥረት ጀምሯል። የጀርመን ክለቦች በፍሎሪየን ቨርትዝ ወደ ሊቨርፑል መዘዋወር ከፍተኛ ተቃውሞ እያሰሙ ይገኛሉ። ቅሬታቸው ይሄ ተጫዋች ከቡንደስ ሊጋው መውጣት አልነበረበትም የሚል ነው። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን። የሸገር ስፖርት ዊዝ አበበ ግደ የዩትዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን የዩትዩብ ቻናል ሰብስክራይብ አድርጎት የደውል ምልክቱን ተጫኑ። እንደዚሁም ሊንኩ ለሌሎች አጋሩና እንድንበዛ አግዙን እንላለን ሊቨርፑል በዚህ የክረምት የተጫዋቾች የዝውውሩ መስኮት ጠንካራ ዝውውሮችን በማድረግ ከፍተኛ ወጪንም ጭምር በማውጣት ከሚጠቀሱ ክለቦች መካከል አንደኛው ነው ለፕሪምየር ሊጉ ብቻ ሳይሆን ለራሱ ለሊቨርፑልም ሆነ በአጠቃላይ ለብሪታንያ የተጫዋቾች የዝውውር ሪከርድ ሊሆን የሚችል ዋጋ ከፍሎ ከባየር ሊቨርኩሰን ፍሎሪየን ቨርትዝን አስፈርሟል የዚህ ተጫዋች ሙሉ የዝውውር ሂደት የፊታችን አርብ ይጠናቀቃል ተብሎ ይጠበቃል ሊቨርፑል ደስታ ሲሆን ይህንን ልጅ ማግኘት ለጀርመን ቡንደስ ሊጋው ክለብ ቦርሻ ዶርትሙንድ እና ለባየር ሚኒክ ተጫዋቾች ደግሞ ያነጫነጫቸው ቅሬታ ስሜት ውስጥ እየከተታቸውና ና ይህንንም በአደባባይ ለመግለጥ የተገደዱበት ዝውውር ሆኗል። ከነዚህ ሰዎች መካከል ማለትም በፍሎሪየን ቨርትዝ ዝውውር ዙሪያ ቅሬታቸውን ካቀረቡት ሰዎች መካከል የባየር ሊቨርኩሰን ተጫዋች ሆኖ በጀርመን ቡንደስሊጋ አሪፍ ነገሮችን ሲያደርግ ነበረ። የዚህ ልጅ በቡንደስሊጋው መቆየት ለቡንደስሊጋው ድምቀት ይሆናል። ይህን ልጅ በምንም አይነት ተአምር ልናጣው አይገባም ነበር ብለው አደባባይ ቅሬታቸውን ያቀረቡት የቦርሻ ዶርትሙንዱ የበላ ኃላፊ ጆዋኪም ዋስከ ናቸው። እኚህ ሰው የጀርመን ቡንደስሊጋን ዋንጫ ለማንሳት በአብዛኛው ቡድናቸው ቦርሻ ዶርትሙንድ ከባየር ሚኒክ ጋር እንደሚፎካከር እናው ቃለን ያውቃሉ። ታዲያ እንደዛም ቢሆን ፍሎሪያን ቪርትስ ወደ ሊቨርፑል ከሚዘዋወር ይልቅ የባየር ሚኒክ ተጫዋች ቢሆን አሁን የተሰማኝ ቅሬታ አይሰማኝም ነበር የሚል አስተያየትን ሰጥተዋል። ይሄ ልጅ በቡንደስሊጋው መቆየት ነበረበት። ይሄ ልጅ በጀርመን ቡንደስሊጋ እየተጫወተ ቢቆይ ኖሮ ለቡንደስሊጋው ትልቅ ፕሮሞሽን ይሆን ነበረ ለሊቨርፑል ከሚጫወት ወደ ፕሪሚየር ሊግ አሳልፈን ከምንሰጠው የባየር ሚዩኒክ ተጫዋች ቢሆን የእነሱ ተጫዋች በመሆኑ በቀጥታ የምንጎዳም እንኳን ቢሆን እሱን መርጥ ነበረ የሚል አስተያየትን ሰጥተዋል። ፍሎሪየን ቨርትዝን ማጣት ለጀርመን ቡንደስ ሊጋ ውርደት ነው የሚልም አስተያየት ሰጥተዋል። በዚህ ተጫዋች ዙሪያ ቅሬታ የገባው ሌላኛው ሰው ደግሞ የባየር ሚዩኒኩ ኮከብ ተጫዋች ጆሹዋ ኪሚች ነው። ጆሹዋ ኪሚች ይሄንን ማመን ያቅተኛል የሚል አስተያየትን ሰጥተዋል። እና ለጀርመን ቡንደስ ሊጋ ክለቦች ይህን ጥያቄ ማቅረብ የምፈልገው ይላል ምንድን ነው ቅዳችሁ? ምንድን ነው ፍላጎታችሁ? እንደነ ፍሎሪየን ቨርትዝ ያሉ ተጫዋቾች ከቡንደስ ሊጋው እንዳይወጡ ማድረግ ለምንና እንዴት ሳይቻል ቀረ ብሎ ይጠይቃል። እናም ምናልባትም ያለምንም ጥርጥር ይሄ ስሜት የብስጭቱ የቁጭቱ፣ ይሄ ልጅ እኮ በጀርመን ቡንደስ ሊጋ ላይ ቢጫወት የባየር ሚኒክን ማሊያን ለብሶ የቡድን ጓደኛ ቢሆን የሚለው ስሜት አለኝ የሚል አስተያየትን ሰጥቷል። እናም ተገርም ያለው ተደነቅ ያለው ነው የሚለው ይሄ ተጫዋች የጀርመን ቡንደስ ሊጋ ላይ እያየ ነው አለመቀጠላችን ይሄ ሲሆን የቡንደስ ሊጋው ትልልቅ ክለቦች ዝም ብለው ማየታቸው በጣም አስደንቆኛል፣ የሚል አስተያየትን ሰጥቷል። እኔ እንግዲህ አንድ ነገር በእርግጠኝነት መናገር የሚችለው ይሏል ጆሽዋ ኪሚች። ሊቨርፑል ለባየር ሊቨርኩሰን የከፈለውን ያህል መጠን ባየር ሚኒክ ይከፍል ነበር አይከፍልም አላውቅም፣ እሱም በእርግጠኝነት መናገር አልችልም። ነገር ግን ፍሎሪየን ቨርትዝ ያለውን አስገራሚ ብቃት፣ አውትስታንዲንግ የሆነ ፐርፎርማንስ ልናጣው ግን አይገባም ነበር። ይሄ ያበሳጫል፣ ግን አሁን የሆነው ሆኗል። በሱ እና በሌሎቹ የባየር ሚኒክ ተጫዋቾች መካከል በሚፈጠር የቡድን ጓደኝነት ባየር ሚኒክን ይበልጥ ማጠናከር፣ ቡንደስሊጋውን የበለጠ ማድመቅ ይቻል ነበር ብሎ እንደሚያምንም ተናግረዋል። እንግዲህ የእነዚህ ሰዎች ብስጭት ወይም በፍሎሪየን ቨርትዝ ዝውውር የተሰማቸውን ቅሬታ ተጫዋቹ በቡንደስ ሊጋው ሊቆይልን ይገባ ነበረ፣ ለእኛም እንኳን ባይሆን ለባላንጣዎቻችን ቢጫወት እንመርጣለን ወደ ፕሪሚየር ሊጉ ሄዶ የሊቨርፑልን ማሊያ ከሚለብስ ማለታቸው የሚነግረን አንድ ነገር ይመስለኛል ሊቨርፑል ምርጥ ተጫዋች ሊያገኝ መሆኑን። ሁለተኛው ጉዳያችን የሚሆነው የሚሆነ የሁለት ሺህ ሀያ አምስት ሀያ ስድስት የእንግሊዝ ፕሪምየር ሊግ የውድድር ዓመቱ ሙሉ ፕሮግራም ነገ አምስት ሰዓት ላይ ይፋ ይደረጋል። ማን ከማን ጋር በሚያደርጉት ጨዋታ የውድድር ዓመቱ ይጀምራል የሚለው ሁላችንንም ያጓጓናል። በእንግሊዝ ፕሪምየር ሊግ ባለፈው የውድድር ዓመት ከነበሩ ሶስቱ ተቀንሰው ሶስት አዳዲስ ቡድኖች ደግሞ ፕሪምየር ሊጉን ይቀላቀላሉ። እነዚህ አዳዲስ ቡድኖች ከነማን ጋራ በማድረግ ጨዋታቸውን ይጀምራሉ? የአምናው ሻምፒዮን ሊቨርፑል የመጀመሪያ ጨዋታውን ከማን ጋራ ያደርጋል? ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ቶተንሃም እነዚህ ትልልቅ ቡድኖችስ የመጀመሪያዎቹ ጨዋታዎቻቸው ከማን ጋራ ያገናኛቸዋል? ምናልባት በትልልቆቹ ክለቦች መካከል እርስ በርስ የሚደረግ ጨዋታስ መጀመሪያ ላይ ይኖር ይሆን የሚለው በጣም በጣም በጉጉት እንድንጠብቀው የነገን ቀን ያደርገናል። ደግሞ እድለኞች ነን። የነገው የእንግሊዝ ፕሪሚየር ሊግ የ2526 የውድድራ ዓመት ፕሮግራሙ ሲወጣ በቀጥታ ስቱዲዮ ነን እና በዛው ፍጥነት ወዲያው ሀሳብ እየሰጠን መረጃዎቹን ወደ እናንተ የምናደርስ ይሆናል ግን፣ ከወዲሁ እንድታውቋቸው የሚገቡ የተወሰኑ ነጥቦችን እናንሳ። የ2526 የእንግሊዝ ፕሪምየር ሊግ የውድድር ዓመት የሚጀምረው ኦገስት 16 ና 17 ይሆናል። እንግዲህ ከዚህ በፊት በነበሩት የውድድር ዓመቶች ላይ ይደረግ እንደነበረው የውድድሩ የመክፈቻ ጨዋታ አርብ ቀን ላይደረግ ይችላል። በዚህም መሰረት እንግዲህ አርብ ቀን የሚደረጉ ጨዋታዎች ጥቂት ናቸው። በሳምንቱ አጋማሽ የሚደረጉ ጨዋታዎች በጣም ጥቂት ናቸው። እንደዚሁም ደግሞ አብዛኛዎቹ ጨዋታዎች በሳምንቱ መጨረሻ ቀናት ማለትም ቅዳሜ ና እሁድ እንዲደረጉ ተወስኗል። ከ38 ጨዋታዎች 33ቱ የሚደረጉት በእረፍት ቀናት ቅዳሜ ና እሁድ ይሆናል። አምስት ጨዋታዎች ብቻ ናቸው በስራ ቀናት ወይም ሚድዊክ ላይ እንዲደረጉ እቅድ እየተያዘው እንግዲህ እነዚህ 83 ያህል ቀናት ያረፉ የፕሪሚየር ሊጉ ክለቦች ኦገስት 16 እና 17 ወደ ውድድር ይመለሳሉ። የእንግሊዝ ፕሪሚየር ሊግ አስተዳደር የሚለው ለተጫዋቾቹ በቂ እና ረዘም ያለ እረፍት ሰጥቻለሁ፣ በ2526 ጠንካራ ፉክክርንም እጠብቃለሁ የሚል አስተያየትን ሰጥቷል። በእንግሊዝ ፕሪሚየር ሊግ በሁለት ጨዋታዎች መካከል ከ60 ሰዓት በላይ እረፍት እንዲኖርም ሕጉ ያዛል። ይህም ሕግ ተጠብቆ እንደሚቀጥል የፕሪሚየር ሊጉ አስተዳደር አስቀምጧል። ያ ማለት አንድ ቡድን ዛሬ ከተጫወተ በኋላ የሚቀጥለውን ጨዋታ ለማድረግ ቢያንስ የ60 ሰዓት እረፍት የማግኘት መብት አለው። ከ60 ሰዓት ባነሰ ጋፕ ውስጥ አንድ ቡድን ሁለት የፕሪሚየር ሊግ ጨዋታዎችን በተከታታይ እንዲያደርግ አይጠበቅም የሚል ነገርም እንደዚሁ እንድናውቀው ተደርጓል። የፕሪሚየር ሊጉ የመጨረሻ ጨዋታ የሚደረገው ሜይ 24 2026 ላይ ነው። ስለዚህ ያ የሚሆነው እንግዲህ ሁሉም ክለቦች የመጨረሻ ጨዋታቸውን እንደተለመደው በ የሚጫወቱበት ቀን ይሆናል ተብሎ የሚጠበቀው እሁድ ነው። እሁድ ቀን ሁሉም ክለቦች በተመሳሳይ ሰዓት ጨዋታቸውን ያደርጋሉ። ሊድስ ዩናይትድ በርንላይና ሰንደርላንድ ለፕሪሚየር ሊጉ አዲስ ቡድኖች ሆነው የውድድር ዓመቱን ኦገስት 16 እና 17 ይጀምራሉ ተብሎ ነው የሚጠበቀው የዓለም ዋንጫ አለ። የውድድር ዓመቱ ካበቃ በኋላ ይሄ የዓለም ዋንጫ ደግሞ ሰኔ 11 2026 በሜክሲኮ ሲቲ የሚጀምር ይሆናል። ስለዚህ ዋንጫው በፊት ፕሮግራሙን ለማጠናቀቅ እቅድ ያደረገው የእንግሊዝ ፕሪሚየር ሊግ ሜይ 24 የውድድር ዓመቱን የመጨረሻ ጨዋታ ያከናውናል ተብሎ ነው የሚጠበቀው። ነገ ረፋዳ አምስት ሰዓት ላይ የፕሮግራሙ ሙሉ ዝርዝር ይወጣል። ስለዚህ ያኔ ከስቱዲዮ ከእናንተ ጋር አሪፍ ቆይታ እያደረግን የጨዋታዎቹን ዝርዝር ወደ እናንተ የምናደርስ መሆኑን ከወዲሁ እንገልጻለን። ሌላው ከሰዓት በኋላ የተሰማውና ምናልባትም እንደ ሰው በጣም በጣም በጣም የሚያስደስተው የክርስቲያኖ ሮናልዶ ተግባር ነው። ክርስቲያኖ ሮናልዶ ሲአር ሰቨን በብዙ በጎ ስራዎቹ የሚታወቅ በዚህ በሚያምር ተክለ ሰውነት ላይ ምንም አይነት ታቶ በሰውነቱ ላይ ያላሳረፈው የሰው ልጆችን ለመርዳት ደም ስለምሰጥ ደም የመስጠት እድሌን እንዳይከለክለኝ ብሎ ነው። በጣም ብዙ የእግር ኳስ ተጫዋቾች በሰውነታቸው ላይ የሚያሳርፉትን ታቶ ያላደረገው እሱ በደላ ህይወት ውስጥ በተመቸ ህይወት ውስጥ በከፍተኛ ገቢ የሚያልፍ ተጫዋች እንደሆነ ሁላችንም እናውቃለን። ነገር ግን በሌሎች ቦታዎች፣ በሌሎች ሀገሮች የሚደርሰውን ስቃይ መከራ እና በጦርነት ሰዎች ላይ የሚደርሰውን የህይወት ማለፍ በደንብ አድርጎ ከግምት ውስጥ ያስገባል፣ ያስጨንቀዋል። ለዚህ ነው ክርስቲያኖ ሮናልዶ በጣም በጣም አስደሳች መልእክት ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ ከሰዓት በኋላ ስለማስተላለፉ የሰማ ነው። ክርስቲያኖ ሮናልዶ ተወልዶ በፖርቹጋል ብሔራዊ ቡድን ማሊያው ላይ መልእክት ጽፎ ነው ለዶናልድ ትራምፕ መልእክቱ እንዲደርሳቸው ማሊያውን የላከላቸው። ለፕሬዚዳንት ዶናልድ ጄ ትራምፕ ፕሌይንግ ፎር ፒስ የሚል መልእክት ነው። ክርስቲያኖ ሮናልዶ ፊርማውን ጭምር አኑሮ ያላከላቸው። በነገራችን ላይ ለክርስቲያኖ ሮናልዶ የላከውን መልእክት ይዘው ወደ ዶናልድ ትራምፕ ያቀኑት የአውሮ የአውሮፓ ህብረት ተወካይ ናቸው። እኚህ የአውሮፓ ህብረት ተወካይ ለዶናልድ ትራምፕ ማሊያውን ሰጥተዋል። አብረውም ማሊያውን ይዘው ፎቶግራፍ ተነስተዋል። በዚህ ወቅት ታዲያ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ መልእክታቸውን እሳቸው ማስተላልፈዋል። በዚህ መልእክት ላይ የተናገሩት በእስራኤል ና በኢራን መካከል የተጀመረው ጦርነት እንዲያበቃ አሜሪካ ያላሳለሰ ጥረት እንደምታደርግና ጦርነቱ እንዲቆም ብቻ ሳይሆን ዘላቂ መፍትሄ የሚገኝበትን አቅጣጫ እየተከተል ነው በጣም በቅርቡ በእስራኤል እና በኢራን መካከል ሰላም ይሆናል የሚል መልእክታቸውን አስተላልፈዋል። ይሄንን መልእክት እንዲያስተላልፉ ደግሞ የክርስቲያኖ ሮናልዶ ማሊያው ላይ ለሰላም መልእክት ያስተላለፈበትን ሀሳብ አስፍሮ ፊርማውን አኑሮ የፖርቹጋል ብሔራዊ ቡድንን ማሊያ ለዶናልድ ትራምፕ መላኩ ነው። ክርስቲያኖ ሮናልዶ በዚህ በጎ ተግባሩ የብዙዎችን ቀልብ ስቧል። ክርስቲያኖ ሮናልዶ ባደረገው በጎ ነገርም ብዙ ሰዎች መደሰታቸውንና የተሰማቸውን ጥሩ ነገር እየገለጹ ይገኛሉ። ይሄ ዜና በወጣበት ሚዲያዎች ላይ በሙሉ ከስር የተጻፉ የተለያዩ አስተያየቶች አሉ። ምን ያህል ሰዎች በክርስቲያኖ ሮናልዶ ድርጊት እንደተነኩ፣ እንደተደሰቱ የሚያሳዩ በስቃይ ውስጥ ያሉ የሕፃናትን ፎቶግራፍም ጭምር አስደግፈው እነዚህን ልጆች ስላሰብካቸው ፈጣሪ አስብህ ብለው ለክርስቲያኖ ሮናልዶ መልእክታቸውን ያስተላለፉ ሰዎችም በቁጥር ብዙ ናቸው። እውነት ነው። የክርስቲያኖ ሮናልዶ ድርጊት ለማንም የሰው ልጅ ሰላምን ለሚፈልግ ሰላም ለሚገባን ለሁላችንም የሚያ

ማሊያውን በክብር ተቀብለዋል። ቃላቸውን ፈጽመው በኢራንና በእስራኤል መካከል ሰላምን ያወርዱ ይሆን የሚለው ግን የሁላችንም በተስፋ የምንጠብቀው ጥያቄ ነው። መልሳቸው በቅርቡ ተግባራዊ ይደረጋል ተብሎ ይታሰባል። በካናዳ የጂ ሰቨን ስብሰባ አለ። በዛ ስብሰባ ላይ ይህንን የሰላም ስምምነት በእስራኤልና በኢራን መካከል እንዲመጣ ለማድረግ መነጋገሮች መጀመራቸውም እየተነገረ ይገኛል። ወደ ተጫዋቾች ዝውውር ጉዳይ ደግሞ እንለፍ። አርሰናል የቀድሞውን የማንቸስተር ሲቲ ተጫዋች ኤምሪክ ላፖርትን ለማስፈረም ጥረት ጀምሯ ነው። ይሄ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ሲጫወት የምናውቀው፣ በእንግሊዝ ፕሪሚየር ሊግ ለማንቸስተር ሲቲ በሰጠው አገልግሎት የተለያዩ ሀሳቦች ለልጁ አሉን። ጥሩ ተጫዋች ነው። በኋላ ግን ከማንቸስተር ሲቲ ወጥቶ ወደ አልናስር እንደሄደ ሁላችንም እናስታውሳለን። አሁን ይህንን ኤምሪክ ላፖርትን ከሳዑዲው ክለብ ከአልናስር ለመውሰድና የአርሰናል ተጫዋች እንዲሆን ለማድረግ አርሰናል በተግባር እንቅስቃሴ የጀመሩን የስፔንም የእንግሊዝ ጋዜጦችም እያስነበቡ ይገኛሉ። ኤምሪክ ላፖር ሰላሳ አንድ አመቱ ነው። አንድ መቶ ሰማንያ ጨዋታዎችን ለማንቸስተር ሲቲ ያደረገና በኋላም 65 ሚሊዮን ዩሮ ተከፍሎበት ከአትሌቲክ ቢልባው ማንቸስተር ሲቲን የተቀላቀለው በ2018 እንደሆነ እናስታውሳለን። ከዛ በኋላ ከማንቸስተር ሲቲ ጋር የነበረውን ቆይታ ሲያበቃ 27.5 ሚሊዮን ዩሮ ከፍሎ የሳዑዲው ክለብ አልነስር ልጁን ወስዶት ነበር። ታዲያ ይህንን ስፔናዊ የመሃል ተከላካይ ተጫዋች ኤምሪክ ላፖርትን ለማስፈረም ነው አርሰናል አሁን ወረፋ ውስጥ የገባው። ከአርሰናል በተጨማሪ አስቶን ቪላ፣ ማርሴይ፣ ኢንተርሚ ሚላን ናፖሊ፣ እና አትሌቲክ ቢልባኦ በልጁ ላይ ፍላጎት ያሳደሩ ክለቦች ናቸው። ማንቸስተር ሲቲን በተመለከተ የማንቸስተር ሲቲ የመስመር ተጫዋች ጃክ ግሪሊሽ ከማንቸስተር ሲቲ ጋር አብሮ እንደማይቀጥል ሁላችንም ይሰማናል፣ ወይም ሁላችንም እንደዛ እናምናለን። ነገር ግን ጃክ ግሪሊሽ ወዴት ይሄዳል? ለጃክ ግሪሊሽ ፍላጎት ያሳደረ ወይም ተጫዋቹን መውሰድ እፈልጋለሁ ብሎ ለማንቸስተር ሲቲ ጥያቄ ያቀረበ ክለብ ብዙ የለም። ተጫዋቹ 29 ዓመቱ ነው። ከማንቸስተር ሲቲ ጋር ባለው ኮንትራት በሳምንት 300 ሺህ ፓውንድ የሚከፈለው ተጫዋች ነው። አሁን ጃግሬሊሽን መውሰድ የሚፈልጉ ክለቦች በማንቸስተር ሲቲ እና በጃግሬልሽ መካከል የነበረውን የሶስት መቶ ሺህ ፓውንድ ሳምንታዊ ክፍያ የማስቀጠል ግዴታ የሚኖርባቸው ከሆኑ እስከ መጨረሻው ቢሆን ለጃግሬልሽ ፍላጎት ያሳያሉ ተብሎ አይጠበቅም። የጣሊያኑ ክለብ ናፖሊ ግን ሶስት መቶ ሺህ ፓውንድ በሳምንት ይከፈለኝ የሚለውን ጥያቄ የተወንደ ሆነ ወይም ለመተው ፈቃደኝነቱን የሚያሳይ ከሆነ ሰባት ፓውንዱ ቀርቶ በግማሽ ይህንን ደሞዝ የሚቀንስ ከሆነ ኔ ለወስደው ዝግጁ ነኝ ከነስኮት ማክቶሚኔ ከነ ኬቨን ደብሮይነ ጋራ አብሬ ይጠቀምበታለሁ የሚል ፍላጎትን አሳይቷል መባሉን ዛሬ ከሰዓት በኋላ ሰምተናል። እንግዲህ ጃክ ግሪሊሽ በዓለም ዋንጫ ላይ እየተሳተፈ ከሚገኘው ከማንቸስተር ሲቲ ጋራ አብሮ አልተጓዘም። ማንቸስተር ሲቲ በዓለም ዋንጫ የሚጠቀማቸውን ተጫዋቾች ዝርዝር ሲያስቀምጥ የጃክ ግሪሊሽን ስም አላካተተም እንደ በቃቸው፣ አብረው እንደማይቀጥሉ ለማወቅ ከዚህ በላይ ማሳያ የምንፈልግ አይመስለኝም። እነዚህን ዋና ዋና ጉዳዮች ነው እንግዲህ ከሰዓት በኋላ በአብዛኛው የሰማነው። በአብዛኛው እያየ ነው፣ ግን ሌሎች አዳዲስ ነገሮች ይወጣሉ። አዳዲስ መረጃዎችን እንሰማለን። የምንሰማቸውን አዳዲስ መረጃዎችን ይዘን ወደ እናንተ መምጣታችን አይቀርም። ለዚህ ነው ሸገር ስፖርት ዊዛ በበገደይ የሚለውን የዩትዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ የምንለው። ሊንኩ ለሌሎች አጋሩና በተከታዮች ቁጥር እንድንበዛ አግዙን። እስካሁን ለደገፋችሁን በሙሉ በድጋሚ ምስጋናችን ይድረሳችሁ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።